በነቢ ዩጁፋና ቃለ ህይወት መካከል ምንድነው የተነሳው? ዝግብ ቃል ምንነበር ምን ነበር በመግለጫው? ያለችው ዩጁፋ ምላሽ ሰጥተዋል። እስኪ የቃል ህይወት መግለጫ፣ ቤተ ክርስቲያን እዩ ዩጁፋ ላይ መግለጫ ሰተች። የኢትዮጵያ ቃል ህይወት ቤተክርስቲያን ከዛሬ ጀምሮ በደቡብ አፍሪካ በስትላንድ ቃል ቤተክርስቲያን ቤተክርስቲያን የተያዘለትን ተያዘለተን ዩጁፋ ይገኝበታል የተባለው ኮንፈረንስ ከውቅና ውጪ የተደረገና በአንዳንድ የቤተክርስቲያኒቷን አቋም በማያቁ መሪዎች የተደረገ ስትል ውድቅ አደረጋች። ቤተ ክርስቲያን በመግለጫዋ፣ ቃለ ህይወት ቤተ ክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትን ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበለው መሆን እየታወቀ በቃለ ህይወት ቤተ ክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው ብለዋል። በመግለጫው ማክሏ፣ አጥቢያችን አገልጋዮችን ስጋ ብዙ አገልጋዮች ጤናማ መጽሐፍ ቅዱሳዊ አስተምሮ እንዳላቸው፣ ልምምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃለ ህይወት ቤተ ክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆንን በራሳቸው መንገድና ከበላይ ካሉ መዋቅሮች ከመመለከታቸው አካላት ማረጋገጥ ይገባቸዋል ብለዋል። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ያለ ቤተ ክርስቲያን ዕውቅና አገልጋዮችን ሲጋብዙ ይስተዋላል፣ ያለው መግለጫው ከጥቂት ቀናት በፊት በማህበራዊ ሚዲያ ላይ ራሱ ነቢይ ብሎ የሚጠራው ኢዩ ጩፋ የሚባለው ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ ቃለ ሕይወት አጥቢያ ቤተ ክርስቲያን ላይ እንደ አውሮፓውያን አቆጣጠር ከኖቨምበር 7 እስከ 9 ቀን 25 ዓ.ም ድረስ አድራሻውን ገልጾ መንፈ ሳዊ ጉባኤ እንደሚያደርግ ማስታወቂያ ስናገርና ሰዎችን ስጋብዝ ተመልክተናል። ይህንን ጥሪ የኢትዮጵያ ቃለ ህይወት ቤተ ክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትና ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበለው መሆኑ እየታወቀ በቃለ ህይወት ቤተክርስቲያን ቤተ ክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው። ስለዚህ ስትሊንደን ቃለ ህይወት ቤተ ክርስቲያንም ሆነ በሌሎች የቃለ ህይወት አጥቢያዎች ይህ ግለሰብ የምሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን ብለዋል። በዚህ አጋጣሚ ብዙ የሐሰት ትምህርቶችንና ልምምዶች በዚህ ዘመን ሁሉ የቃለ ህይወት አጥቢያ ቤተ ክርስቲያናት የሚጠሯቸውን አገልጋዮች አስተምሮ፣ ህይወትና ልምምድ በጥንቃቄ ጥያቄ በመፈተሽ ከምመለከታቸው ጋር ደጋግሞ በመመካከር የአባላታችንን መንፈሳዊ ጤንነት እንደተጠብቁ በድጋሚ ለማሳሰብ እንወዳለን። ይህን በማለት ከኢትዮጵያ ቃለ ህይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ የተሰጠ መግለጫ ነው። ኢዩ ጩፋስ ምን አለ? ነቢይ ኢዩ ጩፋ የወጣበትን መግለጫ አስመልክቶ ይድረስ አከርካሪው ለተሰበረው ለአክራሪ ኮሚቴ በማለት ምላሽ ሰጥቷል። የኢትዮጵያ ቃለ ህይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ በጥቅምት 28 2018 ዓ.ም ተመረጠ ነቢይ ኢዩ ጩፋን በተመለከተ ያወጣው መግለጫ እርሱንም ሆነ የመመራውን የተከበረውን ምእመናንን የማይመጥን እንዲሁም ለነቢያት ካለው ከጭፍን ጥላቻ የመነጨ መሆኑን ፍንትው አድርጎ ያሳየ መግለጫ ነው። ይህ መግለጫ ከመጽሐፍ ቅዱስ ትምህርት ከቤተክርስቲያን ክርስቲያን ህግና ከመንፈሳዊ መመሪያ ጋር የማይመጣጠን መሆኑን በሚገባ ለመገንዘብ ችያለው። የቤተ ክርስቲያን ዋና ተልኮ ለሰዎች የምስራቹን ቃል ማድረስና የመዳንን መንገድ ማሳየት መሆኑን እየታወቀ ይህ ታላቁና ዋና ተልኮ ወደ ጎን ጎትቶ ባረጀና ና በፈጀ በመጀመሪያው ክፍለ ዘመን በቀረው በሃይማኖታዊ ጥላቻ መጠመዳችሁ ሌላ አሳፋሪ ጉዳይ ነው። እኔ የኢትዮጵያ ቃለ ህይወት ቤተ ክርስቲያን ስራ አስፈጻሚ ኮሚቴ ተላላኪ አይደለውም ወንጌል አድራሽ የሆንኩ የኢየሱስ ክርስቶስ ተላላኪ ነኝ እንጂ። በመጨረሻ የዚህ ዘመን መግለጫ አውጪው ራሱን የኢትዮጵያ ቃለ ህይወት ቤተ ክርስቲያን ስራ አስፈጻሚ ኮሚቴ ምናምን ብሎ የምጠራው አካል የተከበረውን የእምነቱ ተከታዮችን የማይመጠን በጥላቻ የታወሩና ኃላፊነት የጎደለ መሆኑን ጭምር በግልጽ ያሳየ ነው። ነቢዩ ጩፋ የክራይስት አርም ኢንተርናሽናል ቸርች ፕሬዚዳንትና የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ምክትል ፕሬዚዳንት፣ የኢትዮጵያ ወንጌል አማኞች ካውንስል ቦርድ አባል ያስተላለፈው መልክት ነው። እንግዲህ በካውንስሉ ላይም በብዛት ያሉት የቃለ ህይወት ተወካዮች አሉ። ከእነሱ ጋር ተስማምቶ በምንቀሳቀስበት ሰዓት ላይ እንዴት ደግሞ ለብቻ ቤተ ክርስቲያን የተዋወጣች በማለትም ነው። ከፊሎች ደግሞ ሚመንን የማይወክል ነው ሲጀመረም፣ ኢዩ ጩፋ ወደ ቦርዲክስ ገባም በርካቶችን ያነጋገር ክስተት ነው በማለት ከፊሎቹም ሀሳባቸውን፣ ቅሬታቸውን ከማቅረብም ወደኋላ እንዳላሉ ጭምርም ነው የወጡት መረጃዎች የሚያሳዩ ያሉት። እንግዲህ ነቢዩ ጩፋ በዚህ መልኩ ለመመለስም አጠቃላይ የመለሰበትን ምላሽን በማስመልከትም ነው ለእናንተ ይዤላቸው የመጣሁት እስካሁን ድረስ አብሬያቸው የቆየሁት ሚኪንኝ ከሚኪታ ቦርድ ላይ ሲቁም ነገር አዘልቻን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኖ ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለእሳታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ነታጥር እንዲሁም ሚዘናዊ መረጃዎች እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።